የፋኖ ኃይሎች የብአዴን ብልጽግና አመራሮች ላይ በሚወስዱት የተጠና እርምጃ ባለስልጣናቱ ከፍተኛ ድንጋጤ ውስጥ ገብተዋል። ባለፉት ጥቂት ወራት ከአስር በላይ በተለያየ ደረጃ የሚገኙ አመራሮች ላይ የተጠና እርምጃ የወሰዱት የፋኖ ኃይሎች አመራሩን መግቢያ መውጫ አሳጥተውታል። ዛሬም ከወደ ቆቦ ከተማ አንድ የአገዛዙ ቁልፍ የተባለ የመረጃና ደህንነት አመራር እርምጃ ተወስዶበታል። በቀዳሚው የግንባር መረጃችን እንመለከተዋለን። አገዛዙ የአማራን ህዝብ የጦር መሳሪያ መሞከሪያ አድርጓል። የሌሊትና የቀን የአየር ኃይል ቅኝቶች ተጠናክረው ቀጥለዋል። ያለፉት 24 ሰዓታት የአየር ኃይል ቅኝቶችንና የግንባር መረጃዎችን አጠናቅረናል። በሌላ በኩል ዓለም አቀፍ ማህበረሰብ በዘር ማጥፋት ዓላማ ተጠናክሮ ለቀጠለው ጦርነትና በጦር ሜዳ ለሚፈጸመው ተከታታይ የጦር ወንጀል ልዩ ትኩረት እንዲሰጥ ተጠይቋል። በዝርዝር ይዘነዋል። በርካታ ከተሞች በተመሳሳይ ሰዓት በተኩስ ሲናጡ ማደራቸው በነዋሪዎች ላይ ከፍተኛ ውጥረት ፈጥሯል። ኮረም፣ መሆኒ፣ ማይጨውና ለማጣ በተመሳሳይ ሰዓት የተኩስ ድምፅ ከተሰማባቸው መካከል ይጠቀሳሉ። በዚሁ ቀጠና የህወሓትና ተፋላሚ ኃይሉ የትግራይ ሰላም ኃይሎች ተፋጠዋል። ተኩሱ ከሁለቱም ወገን የተሰማ ነው። ለግንባር ጦርነት የቀረበ እድል አለው የተባለውን ፍጥጫ በዝርዝር ቃኝተነዋል። በኢትዮጵያ ዋና ዋና ከተሞች በኑሮ ውድነቱ የተነሳ የነዋሪዎች ምሬት ጨምረዋል። በዞንና ከዛ በታች ባሉ ከተሞች ደግሞ ጦርነቱና የኑሮ ውድነቱ ሕይወት ሲኦል ሆናለች። በሰላም እጦት ምክንያት የምርት ጎተራዋ እየጎደለ ምርት እየነጠፈ ባለባት ኢትዮጵያ የራበው ሕዝብ መሪዎቹን ይበላል የሚባለው ብሂል በከተማ ቢዮት እውን ሊሆን ጫፍ ላይ ደርሰዋል። አገዛዙን እያስጨነቀው ያለው የከተማ ህዝባዊ እምቢንተኝነትን በተመለከተ የባለሙያዎችን አስተያየት መነሻ ያደረገ ዜና ትንታኔ አሰናድተናል። የፓርቲው አመራሮች ለሁለት ተከፍለዋል። ብልጽግና ጣልቃ ገብቶ እርስ በርስ አፋጅቷቸዋል። ጠላት ሲል የሚፈርጀውን የትኛውንም ተገዳዳሪ ኃይል የማይንቀው አገዛዙ በህዝብ ተወካዮች ምክር ቤት ደረጃ ተወዳድሮ ማሸነፍ የቻለን አንድ ፓርቲ አክስሞ አስገብሮታል። ከፊል አመራሮቹ ህዝብ እውነታውን ይወቅልን እያሉ ነው። በጉዳዩ ላይ ዝርዝር መረጃ ይዘናል። ሰላም ጤና ስጠለን ወዲ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች የብአዴን ብልጽግና አመራሮች ላይ በሚወስዱት የተጠና እርምጃ ባለስልጣናቱ ከፍተኛ ድንጋጤ ውስጥ ገብተዋል። ባለፉት ጥቂት ወራት ከአስር በላይ በተለያየ ደረጃ የሚገኙ አመራሮች ላይ የተጠና እርምጃ የወሰዱት የፋኖ ኃይሎች አመራሩን መግቢያ መውጫ አሳጥተውታል። በዛሬው እለት ከወደ ወሎ ቤት አማራ ቆቦ ከተማ የወጣው ሰበር መረጃ ይኸው የተጠና እርምጃ ተጠናክሮ እንደቀጠለ ነው። የቆቦ ከተማ ቁልፍ የመረጃና ደህንነት ሰው እንደሆነ የተነገረለት አቶ ጥጋቡ ደርቤ ከነአጃቢዎቹ እርምጃ እንደተወሰደበት አፋብሀ መኔሌከዝ ይፋ አድርጓል። እንደ እዙ የግንባር መረጃ በምስራቅ አማራ ኮር ሁለት ቃኝ አባሎች ቆቦ ከተማ ድረስ ተስቦ በመግባት በተወሰደው እርምጃ ከአቶ ጥጋቡ ደርቤ ጋር የነበሩ ሁለት አጃቢዎችም እርምጃ ተወስዶባቸዋል። አጃቢዎቹ በአካባቢው የተሻለ የውጊያ ቁመና ያላቸው የሚሊሻ ኃይሎች የሚዋቀሩበት ምርጥ አምሳ ተብለው ከሚጠሩት ውስጥ የሚመደቡ የአመራር አጃቢ ከመሆን ባለፈ የሚሊሻ አስተባባሪነት ሚና ያላቸው እንደነበሩ በመረጃው ላይ ተመላክተዋል። የፋኖ ኃይሎች በተለያዩ አካባቢዎች በብአዴን ብልጽግና አመራሮች ላይ የሚወስደው እርምጃ ከጊዜ ወደ ጊዜ ተጠናክሮ የቀጠለ ሲሆን ይህም የስርዓቱን መዋቅር እየናደው ይገኛል። በቅርብ ወራት ውስጥ በተወሰዱ ተከታታይ እርምጃዎች ከአስር በላይ አመራሮች ለማያድኑት ስርዓት ህይወታቸውን አጥተዋል። ላብነት የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽፈት ቤት ኃላፊ አቶ ለማ ወንዳፈራውን ከነ ሶስት አጃቢዎቻቸው እርምጃ የተወሰደባቸው በቅርቡ እንደነበር ይታወሳል። ከዘመቻ ደማሊ በፊት በነበሩ ልዩ ዘመቻዎች የደቡብ ወሎ ዞን የደላንታ ወረዳ አስተዳደር ጽህፈት ቤት ኃላፊ አቶ ጌታሁን አያሌ ብሩ፣ የወረባቦ ወረዳ አስተዳዳሪ የሆኑት አቶ ፈንታው ከበደ እንዲሁም ሌሎች ሶስት አመራሮች በወሎ ቤተ አማራ በፋኖ ኃይሎች የተጠና እርምጃ እንደተወሰደባቸው አይዘነጋም። በሸዋ ጠቅላይ ግዛት የኤፍራታና ግድም ወረዳ አስተዳዳሪ የነበሩት አቶ አልብሳ ደፍራሽ፣ እንዲሁም የሸዋ ሮቢት ከተማ አስተዳደር ተቀዳሚ ከንቲባ አቶ ውሸት አያሌው፣ የከተማ አስተዳደሩ ጸጥታ ዘርፍ ኃላፊ አቶ አብዱ ሁሴን እንዲሁም ምክትል ሳጅን ያለለት ደጉ በወራት ልዩነት እርምጃ ከተወሰደባቸው የበአዴን ብልጽግና አመራሮች ይጠቀሳሉ። በተመሳሳይ በጎጃም ባለፉት ሁለት ወራት ብቻ በሁለት አመራሮች ላይ በፋኖ ኃይሎች የተጠና እርምጃ ተወስዷል እርምጃ የተወሰደባቸው ባለስልጣናቱ የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊ አቶ በሬ ተመቸው እና የእነማይ ወረዳ ምክትል አስተዳዳሪ አቶ አዲሱ ተሻለ ናቸው የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊ አቶ በሬ ተመቸው ከፍተኛ ጉዳት ያስተናገዱ ሲሆን የእነማይ ወረዳ ምክትል አስተዳዳሪ አቶ አዲሱ ተሻለ ግን በእርምጃው ህይወታቸው ወዲያውኑ ማለፉ ይህን ተከትሎም የወረዳውና የዞኑ አስተዳደር የሀዘን መግለጫ ማውጣቱ ይታወሳል በጥቅሉ የፋኖ ኃይሎች ባለፉት ጥቂት ወራት ብቻ በተለያየ ደረጃ የሚገኙ ከአስር በላይ የአዴን ብልጽግና አመራሮች ላይ የተጠና እርምጃ መውሰዳቸው ባለሥልጣናቱን ለከፍተኛ ድንጋጤ ዳርጓቸዋል። ለአማራ ህዝብ ባያስቡለት እንኳን በየዕለቱ የሚረግፈው የብልጽግና ጥምር ጦር ህይወት የማያስጨንቃቸው የአገዛዙ ካድሬዎች በወረዳ አመራሮች ሞት ሀዘናችን ጥልቅ ነው ሲሉ የሀዘን መግለጫ በማውጣት ላይ ናቸው ካለፈው ጥፋታቸው ከመማር ይልቅ በቀቢጸ ተስፋ ፕሮፓጋንዳቸው ተጠምደው የጥፋት እጆችን እንቆርጣለን በሚል ዛቻቸውን ቀጥለዋል እውነታው ግን አመራሩ መግቢያ መውጫ አጥቶ በቁም ሞት ውስጥ መገኘቱ ላይ ነው አገዛዙ የአማራን ህዝብ የጦር መሳሪያ መሞከሪያ አድርጓል። ዓለም በዘር ማጥፋት ዓላማ ተጠናክሮ ለቀጠለው ጦርነትና በጦር ሜዳ ለሚፈጸመው ተከታታይ ጦር ወንጀል ልዩ ትኩረት እንዲሰጥ ተጠይቋል። የብልጽግናው አገዛዝ አዲሶቹን የአጥፍቶ ጠፊ ድሮኖች በአማራ ህዝብና በፋኖ ኃይሎች ላይ ያነጣጠረ ጥቃት በመክፈት ሙከራ ለማድረግ ቅኝት በማድረግ ላይ ይገኛል። ከፍተኛ ድምፅ ያላቸው የጦር ጄቶች በወሎ ቤት አማራ ስምሪት ተሰጥቷቸው ቅኝት በማድረግ ላይ መሆናቸውን ወታደራዊ ምንጮች ጠቁመዋል። የመጀመሪያው ዙር የድሮን ቅኝት ከአምባሰል ተራሮች እስከ ግራ ካሶ ጫፍ ድረስ ተደርጓል። ተከታታይ በረራና አሰሳ በማድረግ ላይ የሚገኘው አገዛዙ ቀጥሎ ጥቃት ሊፈጽም ስለሚችል ተገቢው ጥንቃቄ እንዲደረግ ተመክሯል። የጦር ጀቶቹ ባምባሰል፣ ደላንታ፣ የእጁ ጉባላፍቶ፣ ሀብሩ፣ ራያ፣ ግዳን ላስታና እስከ ኮረም ግራ ካሶ ድረስ ስምሪት ተሰጥቷቸው ቀዳሚው ቅኝትና አሰሳ መደረጉ ታውቋል። በተመሳሳይ በዚሁ ቀጠና መነሻውን ከአፋር ሱልጣን አሊሚራህ ሃንፍሬ አየር ማረፊያ ያደረገ ሚግ አውሮፕላን በራማ ገብርኤል ተራራና በቀዩ ጋሪያ በኩል አቋራርጦ በመብረር ሙሉ የራያ ቀጠና አሰሳ ሲያደርግ መዋልቱ ሰምተዋል። የጦር ጀቱ በራያ ግንባር አማያ ጨፌ መንደር፣ ሸወይ ማርያም፣ በዋጉ ስላሴ፣ ጠበለት አረፋ፣ ጊዮርጊስ ቀመሌ፣ ተክለሃይማኖት አሳ መምቻ ተኩለሽ አራዱም ሮቢት ጎብዬ በላጎ ቃሊም ዙሪያ ላይ ቅኝት ሲያደርግ ያረፈደ ሲሆን በመጨረሻም በወልዲያና ፀሐይ መውጭ አድርጎ ወደ ኮምቦልቻ ማቅናቱን የአይንማኞች ተመልክተዋል። ሚግ አውሮፕላኑ ዛሬ ኅዳር 17 ከማለዳው 12 ሰዓት ጀምሮ ለ2 ሰዓታት ያክል እየተመላለሰ ቅኝት ሲያደርግ ቆይቷል ሲል ያረጋገጠልን ደግሞ የግንባር ዘጋቢያችን ነው። መነሻውን ከሰመራ የሚያደርገው ተዋጊ አውሮፕላኑ ሰሞኑን በተከታታይ እኩለሌሊት ገደማ ላይ የዞብል የቀዩ ጋሪያ የራማት ተራሮችን ይዞ እስከ ተኩለሽ ቆቦ ዙሪያ አባሆይ ጋሪያ፣ ግዳን ዙሪያ እና በላጎ ተራራ እንዲሁም አላማጣን አልፎ ከፊል የትግራይ አካባቢዎች ላይ ቅኝት አድርጎ እንደሚመለስ በግንባር መረጃው ላይ ተመላክተዋል። በትናንቱ ዜና ውጃችን ከሩሲያ የተጫነ ጦር መሳሪያ ደብረ ዘይት አየር ኃይል ሀረር ሜዳ መድረሱን 112 አጥፍቶ ጠፊ ድሮኖች ወደ ፋኖ ኃይሎች ወታደራዊ ካምፕ ስምሪት ተሰጥቷቸው በተሽከርካሪዎችና በአንቶኖቭ መጓጓዛቸውንና በቀጣይ ሳምንት የመጀመሪያው ዙር የሙከራ ውጊያና ጥቃት እንደሚሰነዘር መዘገባችን ይታወሳል። በተመሳሳይ የሰሜን ምዕራብ እዝ ዋና አዛዡ ሌተናል ጄኔራል ብርሃኑ በቀለ ከ25 እስከ 30 ኪሎ ሜትር ርቀት ድረስ በክፍለ ጦር ደረጃ አጥፍቶ ጠፊ ድሮን ታጥቀን እንዋጋለን ሲሉ የተደመጡበት አፈትላኪ መረጃም የቀጣዩ ጦርነት አመላካች ሆኖ ይቀርባል። የአማራ ፋኖ ሕልውና ትግል ከጀመረ ወዲህ አገዛዙ ጥቅም ላይ ያለዋላቸውን ከባድ የጦር መሳሪያዎችን ጨምሮ አጥፍቶ ጠፊ ድሮኖችን እስከ ማሰማራት ደርሰዋል። እነዚህ ሁኔታዎች የጦርነቱን ክብደት ያሳያሉ የሚሉት የወታደሬ ጉዳይ ተከታታዮች በመድፍና ቢኤም እንዲሁም በጄትና ድሮን ንጹሃንን ኢላማ ያደረገ ድብደባ እየፈጸመ ስለመሆኑ ዓለም አቀፍ ማህበረሰብ እንዲያውቀው የማጋለጥ ስራዎች አለመሰራታቸው የትግሉ ክፍተት ነው ብለዋል። የበርካታ ንጹሃንን ሕይወት በጅምላ እየቀጠፈ በመሰረተ ልማት ላይ ከባድ ውድመት እያደረሰ እንስሳትን ጨምሮ ቤትና ንብረት እያወደመ በቀላሉ የማይጠገን የስነ ልቡና ስብራት ጭምር እያደረሰ ይገኛል። ይህንን እውነት ዓለም አቀፍ ማህበረሰብ እንዲረዳው ማድረግ ይገባልም ተብሏል። ባለፈው አንድ ሳምንት በራያና ላስታ ቀጠናዎች በመቶዎች የሚቆጠር የተለያየ የከባድ መሳሪያ ቅንቡላ ተዋጊውን ሳይሆን ከተማ ላይና የገጠር መንደሮችን ጨምሮ ታስቦበት ንጹሐኑን ኢላማ ያደረገ ድብደባ መፈጸሙን ያስታወሱት የጉዳዩ ተከታታዮች ይህን የጦር ወንጀል ለዓለም አቀፍ ማህበረሰብ የማጋለጡ ስራ የዲያስፖራው አደረጃጀት ኃላፊነት መሆን እንዳለበትም ተጠቁመዋል። በርካታ ከተሞች በተመሳሳይ ሰዓት በተኩስ ሲናጡ ማደራቸው በነዋሪዎች ላይ ከፍተኛ ውጥረት ፈጥረዋል። ህዋት አሁንም ተጨማሪ ጦር መሳሪያውን ከደበቀበት በማውጣት ወታደራዊ ስምሪ ሰጥቷል። በህዋት በኩል የጦርነት ዝግጅቱም ከወታደራዊ እንቅስቃሴውና ከውጊያ ሙከራዎቹ ጋር ተጠናክሮ ቀጥሏል። ከአማራ ራያ ዓላማጣ አካባቢዎች እስከ አዲግራት ባሉ ከተሞችና አካባቢዎች ከትናንት ሌሊት ይዞ በተመሳሳይ ሰዓት የጥይት ድምጽ ሲያስተጋባ መሰማቱ በነዋሪዎች ላይ ከፍተኛ ውጥረት መፍጠሩ ታውቋል። ኮረም፣ መሆኒ፣ ማይጨውና አላማጣ በተመሳሳይ ሰዓት የተኩስ ድምጽ ከተሰማባቸው መካከል ይጠቀሳሉ። በተጠቀሱት ከተሞች ተኩስ የከፈቱት የትግራይ ሰላም ኃይሎች መሆናቸው በወታደራዊ መረጃው ላይ ተመላክተዋል። በፌዴራል ወታደራዊ የሎጂስቲክ ድጋፍ የሚደረግለት ይህ ኃይል የከፈተን ተኩስ ተከትሎ በአላማጣ ከተማ ሙያና ቴክኒክ ኮሌጅ የህወሓት ታጣቂዎች ያጸፋ ምላሽ ሰጥተዋል። በምላሹ በሰው ላይ የደረሰ ጉዳት ባይኖርም ውጥረቱ ግን ወደ ግንባር ውጊያ የማምራት እድሉ ሰፊ መሆኑን የመረጃ ምንጮች ጠቁመዋል። በተለይም ህወሓት የደበቀውን ጦር መሳሪያ እያወጣ ወደዚህ ግንባር ማጓጓዙና ወታደራዊ ስምሪቱን አጠናክሮ መቀጠሉ የአካባቢውን ውጥረት ከፍ አድርጎ ታይተዋል። ከተንቀሳቃሽ ምስሎችና ቪዲዮ ጋር ተያይዘው የወጡ መረጃዎች እንደሚያሳዩት ህወሓት መድፎችና የአየር መቃወሚያዎችን በስካባተር ቆፍሮ በማውጣት ታንኮችን ጭምር አንቀሳቅሷል። በጉዳዩ ላይ የብልጽግናው ኢታማዦር ብርሃኑ ጁላ ከዚህ ቀደም የደበቃችሁትን ታንክና መድፍ ማስረከብ አለባችሁ፣ ኢትዮጵያ ውስጥ ታንክና መድፍ የታጠቀ ክልል የለም ሲሉ ከረፈደ ማህበራቸው ይታወሳል። ኢታማዥሩ በዚያው የቀደመ ንግግራቸው የተገንጣይነት ካርድ መዘው ህዋት መድፍና ታንክ መታጠቅ የሚችለው የተገነጠለ ቀን ነው፣ ለመገንጠል ደግሞ ጉልበት አያስፈልግም፣ በህገ መንግስቱ ሂዱ ማለታቸውን ተከትሎ የጦርነት ዝግጅቱ በከፍተኛ ሁኔታ ተጠናክሮ እንደቀጠለ ነው። በኢትዮጵያ የከተሞች ህይወት በኑሮ ውድነቱ ለነዋሪዎች ሲኦል ሆኗል። የከተማ ህዝባዊ እምቢተኝነትም ተጠባቂ ክስተት ነው ተባለ። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ ጦርነት በሌለባቸው ከተሞች ጭምር የከተማ ህይወት ሲኦል እንደሆነባቸው ብዙዎች በማማረር ላይ ይገኛሉ። በጉዳዩ ላይ መረጃዎችን ያሰናዳው የአዲስ አበባ ወኪላችን በአዲስ አበባ የምግብ ዋጋ ግሽበቱ በከፍተኛ መጠን እየጨመረ መሆኑን ገልጿል። በአዲስ አበባም ሆነ በመላ ሀገሪቱ የሚታየው የኑሮ ውድነት ስርዓት ወለድ እንደሆነ የሚያስረዱት የምጣኔ ሀብት ባለሙያዎቹ የሀገሪቱን ሰፊውን የግብርና ምርት የሚሸፍነው አምራቹ የአማራ ክልል በጦርነት ላይ በመሆኑ የሀገር ውስጥ ምርት ጂዲፒ ላይ ከፍተኛ ተጽዕኖ እንዳመጣ ያስረዳሉ። ለሀገር ውስጥ ፍጆታ የሚውለው ጤፍ በሁለት የምርት ዘመን የዋጋ ጭማሪው ሶስት እጥፍ ደርሷል የሚሉት የመጣኔ ሀብት ባለሙያዎቹ፣ በሌላ በኩል ወደ ውጭ የሚላኩ ምርቶች መቀነሳቸውን ያስረዳሉ። ብልጽግና አሁንም በጦርነት ፖሊሲ የቀጠለ በመሆኑ የጦር መሳሪያ ግዢ ፍላጎቱ እንደጨመረ ነው የሚሉት ባለሙያዎች፣ ይህም ለጦር መሳሪያ መግዣ የሚውል ከፍተኛ የዶላር ምንዛሬ ስለሚጠይቀው በፖሊሲ ኪራይ የስልጣን እድሜውን ለማራዘም ኢትዮጵያ በታሪኳ አይታው የማታውቀውን እዳ እንዳሸከማት የኢኮኖሚ ሉዓላዊነቷንም እንዳጣች ይናገራሉ። በኢትዮጵያ ያልተረጋጋና ቀጣይነት ባለው ጦርነት የተነሳ የውጭም ሆነ የሀገር ውስጥ ኢንቨስተሮች እየሸሹ ነው። አልሚዎች መዋለ ንዋያቸውን ከማፍሰስ ተቆጥበዋል። አዳዲስ የውጭ ቀጥታ ኢንቨስትመንት ኤፍዲአይ መተማመኛ በማጣት ወደ አገር ቤት መግባት አቁመዋል ያሉት ባለሙያዎቹ፣ አዲስ አበባን ጨምሮ በትልልቅ ከተሞች የኮንስትራክሽን ዘርፍ በመቀዛቀዙ ከፍተኛ የቀውስ ምንጭ እንደሆነ አስረድተዋል። በተለይም ከ8 ሚሊዮን በላይ ዜጎች በሚኖሩባት በመዲናዋ አዲስ አበባ በኑሮ ውድነት የሚሰቃየው ዜጋ ወደ ህዝባዊ ተቃውሞ ለመግባት በሚያስገድድ ሁኔታ ላይ እንደሚገኝ አስረድተዋል። የከተማ ህይወት ከዚህ በላይ ሲኦል የመሆን ክፉ ዕጣ ይጠብቀዋል የሚሉት የምጣኔ ሀብት ባለሙያዎች የችግሩ ምንጭ ስርዓት ወለድ ነው የኢኮኖሚ ቀውሱ መነሻም የብልጽግና አገዛዝ ከግብርና ምርታማነት ከስራ ዕድል ፈጠራ ይልቅ ለጦርነት ፖሊሲ ቅድሚያ የሚሰጥ በመሆኑ ነው ብለዋል። እያገባደር ነው ባለው የፈረንጆቹ አመት በ2025 እኩሌታ ቢዝነስ ኢንሳይደር በወጣው ዘገባ በ2025 ከፍተኛ የኑሮ ውድነት ከታየባቸው የአፍሪካ ሀገራት ውስጥ ኢትዮጵያ በአንደኛ ደረጃ ማስቀመጡ ይታወሳል። በተለይም በከተሞች እንደ መኖሪያ ቤት፣ ምግብ፣ ትራንስፖርት፣ የጤና እንክብካቤና ትምህርት ያሉ መሰረታዊ ፍላጎቶችና አገልግሎቶች ዋጋ ለዜጎች የማይቻል በመሆኑ የኑሮ ውድነቱ የቀውስ ደረጃ ላይ ደርሷል። በመሰረታዊ ሸቀጥና አገልግሎቶች እየጨመረ የሚገኘው ዋጋ ዜጎችን ተስፋ አስቆራጭ በመሆኑ ከሚያባብሰው ድህነት ባለፈ ማህበራዊ ቀውስና ወንጀሎች እንዲባባሱ በማድረግ ላይ ነው። ቢዝነስ ኢንሳይደር በ2025 መጀመሪያ በአፍሪካ ከፍተኛ የኑሮ ውድነት ያስመዘገቡ ሀገራትን ዝርዝር በወጣበት መረጃው ኢትዮጵያን ቀዳሚ አድጓታል። አዲስ አበባ ከአፍሪካ ከተሞች በኑሮ ውድነት በቀዳሚ ደረጃ ተቀምጣለች። እንደ ዘገባው በኑሮ ውድነት ቀዳሚዎቹ ኢትዮጵያ፣ ቦትስዋና፣ ሞዛምቢክና አይቬሪ ኮስት ሲሆኑ አዲስ አበባ ከሁሉም የአፍሪካ ሀገራት ዋና ከተማ የከፋ የኑሮ ውድነት ያለባት ከተማ ሆናለች። በሰላም እጦት ምክንያት የምርት ጎተራ እየጎደለ ምርት እየነጠፈ ባለበት ኢትዮጵያ የአብይ አህመዱ ብልጽግና ቀውሱን የመቋቋም አቅም እንደሌለው የሚያስረዱት የምጣኔ ሀብት ባለሙያዎች የራበው ህዝብ መሪዎቹን ይበላል የሚባለውን ብሂል አስታውሰዋል። በተለይም ቀጣዩ ግንባር በኑሮ ውድነት ጫና ምክንያት የሚነሳው የከተማ ግንባር እንደሚሆን ይጠበቃል። የፓርቲው አመራሮች ለሁለት ተከፈሉ። ብልጽግና ጣልቃ ገብቶ እርስ በርስ አፋጅቷቸዋል። ፓርቲው ራሱን አክስሞ ከገዢው ብልጽግና ፓርቲ ጋር ለመቀላቀል መወሰኑን ተከትሎ የአመራሮቹ ክፍፍል ወደ ከባድ የእርስ በርስ ሽኩቻ አምርቷል። የቤኒሻንጉል ጉምዝ ክልል ተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ራሱን አክስሞ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ውሳኔ አሳልፈዋል። የውሳኔው መነሻ ብልጽግና በፓርቲው ውስጥ ሰርጎ በመግባት ፓርቲው ውስጥ ወኪሎችን ማስቀመጡን ተከትሎ የመጣ እንደሆነ ታውቋል። በቤኒሻንጉል ጉሙዝ ክልል ለአመታት ሲንቀሳቀስ የነበረው ቦሮ ዲሞክራሲያዊ ፓርቲ ከስሞ ከብልጽግና ለመስራት መወሰኑን ክልሉ ሲያሳውቅ የተወሰኑ የፓርቲው አመራሮች የፓርቲውን ውሳኔ ተቃውመውታል። የክልሉ ፕሬዝዳንት አቶ አሻርሊ ሀሰን በአጋሩት መረጃ ከጥር 22 ቀን 2012 ጀምሮ በክልሉ ሲንቀሳቀስ የነበረው የቦሮ ዲሞክራሲያዊ ፓርቲ ከህዳር 14 እስከ 15 ቀን 2018 ባካሄደው ሁለተኛ ድርጅታዊ ጉባኤ የድርጅቱን ህጋዊ እውቅና በማክሰም ከክልሉ መንግስት ጋር በአንድነት ለመስራት መወሰኑን ገልጸዋል። የብልጽግና ዋና ስራ አስፈጻሚና የክልሉ ፕሬዝዳንት የሆኑት አሻርሊ እንደ ቃል አቀባይ ሆነው ቦዴፓ ፓርቲ ከብልጽግና ጋር መዋሃዱን የተናገሩለት ይኸው ስብስብ ከፊል አባላቶቹ ውሳኔውን እንደተቃወሙ ነው። የስራ አስፈጻሚ አባላትን ጨምሮ አንዳንድ የፓርቲው አመራርና አባላት ቦዴፓ ህልውናውን ያጣበትን ውሳኔ እንደማይቀበሉ ገልጸዋል። ቦዴፓ ህልውናውን ባጣበት አስቸኳይ ጉባኤ ሆን ተብሎ ከሂደቱ መገለላቸውን የህዝብ ተወካዮች ምክር ቤት ተወካዩና የፓርቲው ስራ አስፈጻሚ መብራቱ አለሙ ተናግረዋል። ፓርቲው ህልውናውን አክስሞ ወደ ብልጽግና ለመግባት ባሳለፈው ውሳኔ ካሉት አስራ ሶስት የስራ አስፈጻሚ አባላት በከፊል ስምምነታቸውን አልገለጹም ተብለዋል። እንዲሁም በፓርቲው መክሰም ያልተስማሙ የማዕከላዊ ኮሚቴ አባላትን ጨምሮ በጉባኤው ላይ ያልተገኙ አባላት ቢኖሩም በብልጽግናው አገዛዝ የተጠለፈው ፓርቲው ሙሉ በሙሉ ህልውናው መክሰሙ ታውቋል።